ሰላም ሰላም የጸደ አካዳሚ ቤተሰቦች እንዴት አላችሁ ባላችሁበት ሰላማቸው ይብዛ በዚህ ቻናል አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በወብል ሚት ባላችሁበት ቦታ ሆናችሁ ማማር ትችላላችሁ ቻናሉ አዲስ ስለሆነ ላይክ ሸር ሳብስክራይብ እያደርጋችሁ ጀምሩ ለዛሬ ትምህርት ይጀላቸው የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላትን መሰረት ሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። እነሱን በደንብ አድርጋችሁ ታያላችሁ ማለት ነው። የቻላችሁ ደብተር እስክሪብቶ ብትይዙ በጣም ተመራጭ ነው። የቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ተከታተሉ ማለት ነው። እንግዲህ ቃላት ከየት ወደ የት እንመሰርታለን? ከማን ፊደል ወደ ማን ፊደል የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። እንግዲህ ቃላቶችን እንዴት መስርቼ እጃቸው እንደመጣው በደንብ አድርጋችሁ ትኩረት ወስዳችሁ ቪዲዮውን ተከታተሉ ማለት ነው ኦኬ አሁን ወደ ትምህርታችን ኦኬ እዚ ጋር እንደምታዩት እንግዲህ እቺ ጠናት ጠ ገ ነ በአንድ ላይ ስናነበው ምን ጠገነ ጠገነ ጠ ማለት የመጀመሪያ ፊደል ናት የመጀመሪያ ናት ነ የመጀመሪያ ናት እነዚህ ፊደላት የአማርኛ ፊደላቶች ናቸው ገነ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስነድ ሰ፣ ላ፣ ም ባንድ ላይ ስናነበው ምን ይላል? ሰላም፣ ሰላም። ሰማለት የመጀመሪያ ፊደል ናት። ላ ደሞ ለቤተሰብ አራተኛ፣ ም ደሞ ለቤተሰብ ስድስተኛ። ሰላም የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስነድ ስ፣ ጦ፣ ታ ስጦታ ስጦታ። ስ ማለት የሰቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጦ ደግሞ የጣ ቤተሰብ ሁለተኛ፣ ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ስንጽፋቸው የምንላል ስጦታ የሚልቃል የሚል ቃል ይመሰርትልእና ማለት ነው። ኦኬ ወደ ቀጣዩ ስንሄድ በላ በላ በላ። በማለት የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፋቸው ምን ይላል? በላ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወ ሰ ደ ወሰደ ወሰደ። ወ ማለት የመጀመሪያ ፊደል ናት። ሰ የመጀመሪያ ናት። ደ የመጀመሪያ ናት። በአንድ ላይ ስንጽፈው ምን ይላል? ወሰደ ወሰደ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘመረ ዘመረ ዘ ማለት እንግዲህ የአማርኛ ፊደል የመጀመሪያ ናት ወይም የመጀመሪያ ናት የመጀመሪያ ናት። በአንድ ላይ ስንጽፈው ምን ይላል? ዘመረ ዘመረ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ወ ን ዝ ወንዝ ይላል። በአንድ ላይ ስነ ወንዝ እንግዲህ ወ ማለት የመጀመሪያ ፊደል ናት። ለ ደሞ የነ ቤተሰብ ስድስተኛ የምናገኛትናት ናት ማለት ነው። ደሞ የዘ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ወንዝ ወንዝ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ፀ ጋ ጸጋ፣ እንግዲህ ፀ ማለት የመጀመሪያ ፊደል ና ጋ ደግሞ የገቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፎ ምን ይላል ጸጋ። የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና ለቀመ ለቀመ ለቀመ እንግዲህ ለማለት የመጀመሪያ ፊደል ናት። ቀይ መጀመሪያ ናት የመጀመሪያ ናት ማለት ነው። የአማርኛ ፊደል የመጀመሪያ የመጀመሪያ ፊደሎች ናቸው እነዚህ። በአንድ ላይ ስንጽፋቸው ምን ይላል? ለቀመ ለቀመ የሚል ቃል መሰርቱልናል ማለት ነው። አወቀ አወቀ። አ ማለት የአማርኛ ፊደል የመጀመሪያ ናት። ወይ የመጀመሪያ ናት፣ ቀይ መጀመሪያ ናት። በአንድ ላይ ስንጽፈው ምን ይላል? አወቀ አወቀ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስነድ ለ መ ነ ለመነ ለመነ ለማለት የመጀመሪያ ፊደል ናት የመጀመሪያ ናት እናት ነ ደግሞ የኔ ቤተሰብ አራተኛ የምናገኛት ናት ማለት ነው በአንድ ላይ ስንጽፈው ምን ይላል ለመነ ለመነ ለማነ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ና ት እናት ይላል በአንድ ላይ ስናነበው ናት ና ማለት የኔ ቤተሰብ አራተኛ የምናገኛት ናት ማለት ነው ደግሞ የተቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል ናት የሚል ቃል ይህ መሰረት ና ማለት ነው ኦኬ ወደ ቀጣይ ስንመጣ እንደገና ገ ደ ለ ገደለ ገደለ ገ ማለት የመጀመሪያ ፊደላት ደ የመጀመሪያ ለ የመጀመሪያ እነዚህ ፊደላት የአማርኛ ፊደላት የመጀመሪያ የመጀመሪያ ፊደላት ናቸው ማለት ነው። በአንድ ላይ ስንጽፋቸው ምን ይላል? ገደለ የሚል ቃል ይመሰርቱልና ማለት ነው። ለ በ ሰ ለበሰ ለማለት የመጀመሪያ የአማርኛ ፊደል ናት። በ የመጀመሪያ ናት። በአንድ ላይ ስንጽፋው ምን ይላል? ለበሰ የሚል ቃል ይመሰርቱልና ማለት ነው። ለበሰ የሚል ቃል ይመሰርቱልና ማለት ነው። ወሰነ ወሰነ ወማለት የመጀመሪያ ፍደና የመጀመሪያ ነው፣ የመጀመሪያ በአንድ ላይ ስናነበው ምን ይላል? ወሰነ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስነድ የት ይላል የማለት የመጀመሪያ ፍደና ተ ደሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? የት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስነድ ጉ በ ዝ ጎበዝ ጎበዝ። ጎ ማለት የገቤተሰብ ሰባተኛ የምናገኛት ናት ማለት ነው። በመጀመሪያ ናት ደግሞ የዘቤተሰብ ረ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፎ ምን ይላል? ጎበዝ ጎበዝ የሚል ቃል ይመሰርትልና ማለት ነው። ሰ ከ ረ ሰከረ። ሰማለት የመጀመሪያ ፊደል ና ከየመጀመሪያ ረ የመጀመሪያ በአንድ ላይ ስንጽፎ ምን ይላል? ሰከረ የሚል ቃል ይመሰርትልና ማለት ነው። ኦኬ። ለማ ለማ ለማለት የመጀመሪያ ፊደል ናት። ማ ደግሞ ወይም የቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፎ ምን ይላል? ለማ ለማ የሚል ቃል ይመሰርትልና ማለት ነው። እኔ እኔ ይላል። እንግዲህ እዚህ ጋር ደግሞ እንደምናየው ማለት የአቤተሰብ ሁና የአቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። እኔ ደግሞ የቤተሰብ አምስተኛ የምናገኛት ናት ማለት ነው። እኔ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሰ ደ ደ ሰደደ ሰደደ ሰ ማለት የመጀመሪያ ፊደል ናት። ደ የመጀመሪያ ደ የመጀመሪያ እነዚህ ፊደላት የመጀመሪያ የመጀመሪያ ፊደላት ናቸው። በአንድ ላይ ስናነብ ምን ይላል? ሰደደ የሚል ቃል ይመሰርቱልና ማለት ነው። ደ ቀ ቀ ደቀ ቀ ደ ማለት የመጀመሪያ ፊደል እና ቀይ መጀመሪያ ቀይ መጀመሪያ እነዚህ ፊደላትም የመጀመሪያ ፊደሎች ናቸው ማለት ነው። በአንድ ላይ ስንጽፋቸው ምን ይላል? ደቀ ቀ የሚል ቃል ይመሰርቱልናም ማለት ነው። ሸለቆ ሸለቆ ሸ ማለት የመጀመሪያ ፊደል ናት፣ ለመጀመሪያው ቆ ደግሞ የቀ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፎ ምን ይላል? ሸለቆ ሸለቆ የሚል ቃል ይመሰርቱልናል ማለት ነው። ቃ ቀላ ቀላ፣ እንግዲህ ቀ ማለት የመጀመሪያ ፊደል ናትና ደግሞ ለቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፎ ምን ይላል? ቀላ የሚል ቃል ይህ መሰረቱልናን ማለት ነው። ኦኬ ወደ ቀጣይ ስንሄድ ተናገረ ተናገረ ተናገረ፣ እንግዲህ ተ ማለት የመጀመሪያ ፊደል ናትና ደግሞ ለቤተሰብ አራተኛ የምናገኛት ናት ብያችኋለሁ። ገ ደግሞ የመጀመሪያ ፊደል ናት። ረ ደግሞ የመጀመሪያ ናት። በአንድ ላይ ስንጽፎላ ተናገረ ተናገረ የሚል ቃል ይመሰርትልና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ክ ል ል ክለል። ክ ማለት ከቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ የለቤተሰብ ስድስተኛ ስድስተኛ የምናገኛቸው ናቸው ማለት ነው። እነዚህ በአንድ ላይ ምንድ ነው ይላ ክለል የሚል ቃል ይመሰርትልና ማለት ነው። ኦኬ ፖ ሊ ስ ፖሊስ ፖሊስ። ፖ ማለት የቤተሰቡና ስድስተኛ ምና ሰባተኛ የምናገኛት ናት ማለት ነው። ሊ ደግሞ የለ ቤተሰብ ሶስተኛ፣ ሲ ደግሞ የሴ ቤተሰብ ሶስተኛ። በአንድ ላይ ስንጽፍ በአንድ ላይ ስናነበብ ምን ይላል? ፖሊስ የሚል ቃል ይመሰርቱልና ማለት ነው። ወ ር ወር ይላል። ወር ወ ማለት የመጀመሪያ ፊደል ናት። ሪ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፍ ምን ይላል? ወር የሚል ቃል ይህ ይመሰርትልና ማለት ነው። ዋር የሚል ቃል ይመሰርትልናል። ኦኬ፣ ወደ ቀጣይ ወደ መጨረሻው ጥያቄ ስንደርስ ቃመ ቃመ ማለት የቃ ቤተሰቡና አራተኛ የምናገኛት ናት ማለት ነው። መሪም መጀመሪያ ፊደል ናት ማለት ነው። በአንድ ለስና ነው ምን ይላል ቃመ ቃመ የሚል ቃል ይመሰርትልና ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ፏፏቴ ፏፏቴ ፏፏቴ ፏ ማለት የቤተሰብ ሁና ስምንተኛ ስምንተኛ የምናገኛቸው ፊደላት ናቸው ማለት ነው። እንዚ ቴ ደግሞ የተቤተሰብ አምስተኛ የምናገኛትናት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ፏፏቴ የሚል ቃል የመሰርትና ማለት ነው። በሽታ በሽታ በማለት የመጀመሪያ ፊደልና ሽ ደግሞ ስድስተኛ የምናገኛት ናት ማለት ነው። ተ ደግሞ የተቤተሰብ አራተኛ የምናገኛት ናት ማለት ነው። በሽታ የሚል ቃል ይመሰርቱልና ማለት ነው። ወደ ቀጣይ ስነድ ተ ተራ ተማለት የመጀመሪያ ፊደልና ተራ ደግሞ የራ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፈው ምን ይላል ተራ የሚል ቃል ይመሰርት ልና ማለት ነው። እንግዲህ ለዛሬ ቪዲዮ ያዘጋጀሁላችሁ የአማርኛ ፊደላትን ቃላት ምስረታ የሚል ነበር አዘጋጀችላችሁ የቀረበኝ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ ሰላም ቆዩ